ሰላም እንደምን አላችሁ? የዚህ ፕሮግራም ተከታታዮች ሁላችሁንም ሰላም እላችኋለሁ። ዛሬም ደግሞ ከዚህ ቀደም በተለያየ ጊዜያት ሼር ያደረኳችሁን ስለ ሰው ማንነት ያንኑ ክፍል ይቀጥላለሁ። እየተደጋገር የነበረው እንግዲህ ሰው ማነው ነው። ሰው የሰው ልጅ ማንነት ማወቅ እጅግ በጣም ጠቃሚ ነገር ነው። ሰው ስለ ማንነቱ በተረዳበት ባወቀበት ልክ ነው ህይወትን ሊገልጽ ሊኖረውም ኤክስፕረስ ሊያደርግ የሚችለው ፉሊ ሙሉ በሆነ መልኩ ህይወትን እንደ እግዚአብሔር ዓላማና ሀሳብ በዚች ምድር ላይ ሲኖር የሚገልጸው ማንነቱን ስለተረዳ ነው ወይም ሲረዳ ነው። ስለዚህ በተለያየ ጊዜያት የተለያየ ነገር ብለናል። ስለ ሰው ማንነት በተለይ የእግዚአብሔር መልክ እንደሆነ ሰው ለመናገር ሞክር ያለው ዘፍጥረት አንድ ሀያ ስድስትን በጣም ዋቢ አድርገን እሱን ጥቅስ ደጋግመን አይተናል። እግዚአብሔርም አለ እናሆኑ ሰውንም በመልካችን እንዳምሳላችን እንፍጠር የሰማይ ወፎችን የምድር እንስሳትን በባህር ሁሉ ያሉትን አሳዎችን ሁሉም የሚንቀሳቀሱትን በምድር ያሉትን ይግዙ የሚል ነገር በዘፍጥረት አንድ ሀያ ስድስት ባለው በዛ ደረጃ አይተናል። የሰው የእግዚአብሔር መልክ መሆኑን ደግሞ በአጠቃላይ እግዚአብሔር መልክና ምሳል የእግዚአብሔር አቅም፣ ጉልበት፣ ባህሪ በሰው ውስጥ እግዚአብሔር እንዳስቀመጠ ሰው ሲፈጠር ከእግዚአብሔር መልክ ጋር አብረ እንደተፈጠረ በኃጢአት ምንም እንኳን በኃጢአት ምክንያት ያ ኢንአክቲቭ ቢሆንም ቢሞትም ቢነቅም ባይነቃም ከእግዚአብሔር ቢለይም ነገር ግን የእግዚአብሔር መልክና አምሳል እንደሆነ አይተናል። ዛሬ ደግሞ ሼር የማደርጋቸው ከዚያው የቀጠለ ሀሳብ ነው። ስለ ሰው ማንነት ስንናገር ሶስት ቁልፍ ነገሮችን ማወቅ አለብን። በተለያየ ጊዜያት ተናግረው ያለው የሰው ማንነት ውስጥ ሶስት ነገሮች አሉ። ሰው መንፈስ፣ ነፍስ፣ ስጋ አለው። እነዚህ ሶስቱን ኮምፖነንቶች መረዳት ስለ ማንነታችን ያለን ግንዛቤ ጥርት ያለ እንዲሆን ያደርገናል። ብዙ ጊዜ ብዙ ነገር በመንፈሳዊ ዙሪያ በሃይማኖት ቤቶች ብዙ ነገር እንሰማለን። ብዙ ትኩረቶች አሉ። አንዳንዶች በብልጽግና ላይ፣ አንዳንዶች በሂሊንግ ላይ፣ አንዳንዶች በጸጋ ስጦታ ላይ ያተኩራሉ። አንዳንዶች በውጪ በሙሴ ህግ ስቲል ያተኩራሉ። አንዳንዶች መንፈሳዊነትን ከእምነት ሙቭመንት ጋር አያይዘው ልቅ በሆነ መልኩ ይነግሩናል። ብዙ ነገሮች፣ እነዚህ ነገሮች ቦታቸውን ይዘው ሲመጡ ለህይወታችን ይጠቅማሉ። ኮንስቲቱት ያደርገናል ፐርፌክትሊ ወደ ፍጽምና ያመጡናል። ነገር ግን ዋና ሆኖ ሲገኙ ቤዚካሊ መሰረታዊ የሆኑ ነገሮችን ማንረዳ ከሆነ እነኚህ ነገሮች በቅጡ አንረዳቸውም አፕላይ ማናደርጋቸው ማለት ነው። ስለዚህ ዋናው ነገር ሰው ማንነቱን ማወቁ ላይ ነው። ከውድቀት በፊት ምን አይነት ሰው ነበር፣ ከውድቀት በኋላ ምን ሆንኩ፣ በክርስቶስ ኢየሱስ ደግሞ ምን አይነት ማንነት ነው ያገኘሁት የሚለውን ነገር መረዳት በእውነት በትምህርት ነፋሳት ከመፍገምገም ከመናወጥ ያድነናል። በውስጣችን እግዚአብሔር እየሰራ ያለው ማንነትና ባህሪ እንድንረዳ ያደርገናል። እነኚህ ነገሮች ላይ ብዙ አስተማሪዎች፣ ብዙ ሰባኪዎች፣ ብዙ ኮንፈረንሶች ወደ ማንነታችን ሲከቱን አናይም። ከላይ ያለውን ነገር ብቻ ነው የሚነግሩን እና ዛሬ ሼር ማድረግ የምፈለገው ስለ እነኚህ ሶስቱ ነገሮች ናቸው። ሰው መንፈስ፣ ሰው ነፍስ፣ ሰው ስጋ ምን ማለት ነው? እግዚአብሔር ሰውን ከፈጠረ በኋላ ባለፈውም አይተናል በዘፍጥረት ምራፍ ሁለት ሰባት ላይ ከጭቃ ከበጀ በኋላ እስትንፋስን እፍ እንዳለበት እና ያ እስትንፋስ ደግሞ በሰው ሕይወት ውስጥ መንፈስ እንደሆነ አይተናል። የሌላ ያየነው ፓርት ምንድን ነው? ያ በመንፈስና በስጋ በጭቃ በተበጀ ስጋ መካከል የተፈጠረ ኢንተራክሽን ነፍስ የምትባለው እንደፈጠረና ስጋ ደግሞ ሁለቱን የሚሸከም አንድ አካል ሆኖ አይተናል። ስለዚህ የሰው ማንነቱ ከመንፈሱ ይጀምራል ማለት ነው። ስለዚህ በእግዚአብሔር መልክ ነው፣ የእግዚአብሔር መልክ ነው እያል ደጋግማ የተነጋገርነው ሼር ያደረኳችሁ ለዚህ ነው። ሰው ማንነቱ ከመንፈሱ ነው የሚጀምረው። ሙት የሆነው መንፈሱ በክርስቶስ ኢየሱስ ዳግመኛ ውልደት ነቅተዋል ማለት ነው። ያንን መንፈስ ማወቅ አለብን። መንፈሳችን ስንል ምን ማለት ነው? መንፈሳችን ከውስጠኛ ዘትወት ቢሃይንድ ዘትወት ከሀሳባችን ውስጥ ጀርባ ያለው ሀሳብ ጥልቅ ነገር ስናይ ነው ማንነታችን የምንረዳው። እና ሄደ የሰው ልጅ ማንነቱን በጥልቀት ይናው ስንከፍተው ስንከፍተው መንፈሱ ላይ ሄደን እንደርሳለን። መንፈሱ ከእግዚአብሔር የተቀበለው ማንነትና ባህሪ ነው። በመንፈሱ ውስጥ ሶስት ነገሮች አሉ። ዛሬ ሼር የማደርጋችሁ በሶስትም ክፍሎች ላይ በመንፈስም በነብስም በስጋ ላይ ያሉትን ክፍሎችን ሼር አደርጋችኋለሁ። ከመንፈስ ስንጀምር በመንፈስ ላይ ሶስት ክፍሎች አሉት፣ መንፈሱ እራሱ ማለት ነው። አንደኛ ኮንሳይንስ የሚባል ፓርት አለው። ሁለተኛ ኢንቲዩሽን የሚባል ፓርት አለ። ሶስተኛ ኮሚኒየን የሚባል ፓርት አለ ኮንሳይንስ የሚባል ፓርቱ ይሄ በመንፈሳችን ውስጥ አንዳንዴ ከአእምሯችንም አልፎ ያለ ነገር በውስጣችን የሚሰማ የፍርድ ነገር ነው። ነገሮችን ጃጅ የምናደርግበት ኢቫሉዌት የምናደርግበት ከመንፈስ ነው ከስጋ ነው ከአለም ነው ከእግዚአብሔር መንግስት ነው ብለን የምንፈርድበት ያ አቅም፣ ያ ማንነት፣ ያ ኮምፖነንት በመንፈሳችን ያለው ኮንሳይንስ ይባላል። ብዙ ጊዜ ህሊና እንላለን ይህን ለዚህ አቻ ቃል በአማርኛ ማለት ነው። ሌላኛው ፓርት ደግሞ የእግዚአብሔር እውቀት የእግዚአብሔርን ፍቃድ፣ የእግዚአብሔር ሀሳብ ኢቨን አሁን ስለምንወያየው ስለማንነታችን ያለን እውቀት የምንረዳበት የመንፈሳችን ክፍል ደግሞ ኢንቱዩሽን ይባላል። በኢንቱዩሽናችን ከመንፈስ የሆነውን ነገር እናውቃለን። መንፈሳዊ ነገሮች ወገኖች የምናውቀው መጀመሪያ በማወቅ ነው። ዊ አንደርስታንድ በማይንዳችን ማለት ነው። በመንፈሳችን እናውቃለን። ኢንቱሽን የሚባለውን ክፍል የእግዚአብሔር ሀሳብ የእግዚአብሔር ፍቃድ ምን እንደሆነ ይነግረናል። ከዛ አንደርስታንድ በምን በአእምሯችን ደግሞ አንደርስታንድ እናረጋለን ማለት ነው። ሶስተኛው ክፍል ኮሚኒየን ነው። ኮሚኒየን ማለት ከእግዚአብሔር ጋር ፌሎሽፕ የምናደርግበት፣ የምንጸልይበት፣ የምንዘምርበት፣ የምናመልክበት ከእግዚአብሔር ጋር ኢሞሽናል የሆኑ ነገሮችን የምናደርግበት የመንፈሳችን ክፍል፣ ሴንሲቲቭ የሆነ የመንፈሳችን ክፍል ኮሚኒየን ይባላል። ኮሚኒየን ኮሚኒኬት ማለት ፌሎሽፕ ማድረግ ነው እና ይሄ ሶስቱ ክፍል በመንፈሳችን አለ። እነህ ወሳኝ ነገሮች ነው። በዳግመኛ ውልደት ህይወትን የሚሰጠው መንፈስ ወደኛ መቶ እኛን ካነቃ በኋላ በመንፈሳችን እነህ ሶስት ነገሮች ኦፕሬት እንደሚያደርጉ እርግጠኞች ልንሆን ይገባል። ምንም እንኳ ብንድን በክርስቶስ ኢየሱስ መስቀል ሞትና ትንሳኤ ብንድን መንፈስ፣ ነፍስ፣ ስጋ ምን እንደሆነ እንዴት ኦፕሬት እንደሚያደርግ ካላወቅን በመንፈሳዊ ሕይወታችን አናድግም። ስለ እግዚአብሔር መንግስት ሚኒስትር በቅጡ አንረዳም። ሁልጊዜ በተደባለቀ አንደርስታንዲንግ ከነፍስም ከስጋም በሆነ በተቀላቀለ አንደርስታንዲንግ እና እውቀት እንኖራለን ማለት ነው። ስለዚህ ዛሬ ይሄ የመንፈስ ክፍል መረዳታችን አንደኛው ጠቀሜታ ምንድን ነው? ከእግዚአብሔር የሆነውን ሀሳብ የምንረዳበትን የምናውቅበትን አቅምና ጉልበት እውቀትም ይሰጠናል ማለት፣ ስለዚህ ነው በመንፈስ ጸልዩ የሚባለው ምክንያቱ። በመንፈስ ስንጸልይ ምን እንደምንጸልይ ከመንፈስ ቅዱስ እንቀበላለን። ስለዚህ መንፈሳችን ሁል ጊዜ ኤክሰርሳይዝ ማድረግ አለብን፣ ሻርፕ ማድረግ አለብን። ለመንፈስ ቅዱስ በሚመች መልኩ የእግዚአብሔር እውቀትና ሀሳብ በእኛ እንዲመጣ በዛ ልክ ማንቀሳቀስ አለብን ነው። ሌላኛው ሀሳብ ያለው ነፍስ ላይ ነው። ነፍስ ደግሞ ሶስት ክፍሎች በተመሳሳይ አላት። ነፍስ ምናለት እውቀት አላት፣ ማይንድ የሚለው ፓርት፣ ፍቃድ አላት ዊል የሚለው ፓርት፣ ስሜት አላት። እነኚህ ሶስት ክፍሎች በጣም ወሳኝ ናቸው፣ ማወቅ ያለብን ነገር ማለት ነው። ምክንያቱም በመንፈሳችን ያወቅነውን ነገር በማይንዳችን ነው አንደርስታንድ የምናደርገው። እንደገና በመንፈሳችን ያወቅ በኮሚኒየን በዚህ በስሜት ነገር በመንፈሳችን ያለው ነገር ደግሞ ኢሞሽናችን ላይ ነው ሪፍሌክስ የሚያደርገው በኢንቱይሽናችን ያወቅ ነው ማይንድ ላይ እንደሚያደርገው ጃጅመንት። ፍቃድ የሚለው ነገር ደግሞ ከማጋ ይገናኛል ከኮንሳይንሳችን ጋር ይገናኛል ኢቫሉዌት የሚያደርገው ፍርድ የሚሰጡ ይሄ ከእግዚአብሔር ይሄ ራይት ነው ይሄ ሮንግ ነው፣ የሚለን የሚለን ኮንሰፕት በመንፈሳችን ያለው ኮንሳይስ ለዊላችን ይመግበዋል። ማለት ያንኑን እውነት ያንኑን እውቀት ማለት ነው። ብዙ ጊዜ በነፍሳችን ብቻ የምንመራ ሰዎች ከሆን ፍቃዳችን ከእግዚአብሔር ፍቃድ ይሁን አይሁን እርግጠኞች አንሆንም ማለት ነው። የራሳችን ፍቃድ ምክንያቱም ኮንሳይሳችን ምን እንደሚለን ካልሰማን፣ ስለ ኮንሳይሳችን እውቀት ከሌለን፣ ስለ ኢንትዩሽናችን እውቀት ከሌለን፣ ስለ ኮሚኒየን እውቀት ከሌለን በስሜት በፍቃድና በአይምሮችን ብቻ ዝም ብለን የምንመራ ከሆን ከሆን ከእግዚአብሔር እውቀትና ከእግዚአብሔር ህይወት ርቀናል ማለት። ስለዚህ ነው መንፈሳችን ኤክሰርሳይዝ ባደረግን ቁጥር የእግዚአብሔር እውቀት ይገባብናል፣ የእግዚአብሔር ፍቃድን እንረዳለን። እንደገና ደግሞ ኮሚኒየን ከእግዚአብሔር ጋራ ሊኖር የሚገባ ስሜታዊ ግንኙነቶችን ሪፍሌክት እናደርጋል። ስለዚህ በማይንዳችን በነፍሳችን ውስጥ ያሉት ሶስቱ ክፍሎች ማንን ተከትሎ መንቀሳቀስ አለባችሁ? ሶስቱን የመንፈስ ክፍሎቻችንን ተከትሎ መንቀሳቀስ አለባችሁ። ኮሚኒየን ኢንቱሽን እና ኮንሳይንስን ተከትለው ዊላችን ማይንዳችንና ኢሞሽናችን ኦፕሬት ማድረግ አለበት። መንፈሳችን ደግሞ በማን ነው የሚነቃው? በመንፈስ ቅዱስ። በመንፈስ ቅዱስ ሲነቃ የእግዚአብሔር ፍቃድ የእግዚአብሔር ሐሳብ ይነቃ ሕይወታችን ወደ እረፍትና ወደ ትክክለኛ ሕይወት ጎዳና ይሄዳል ማለት ነው። ሌላኛው ክፍል የሰውነታችን ክፍል ነው። የሰውነታችን ክፍል እነ ቦዲያችን ሴንስ ኦርጋን ለዚህ ለዚ ዓለም ለዚህ ኢንቫይሮንመንት ለምንኖርበት ዓለም ሴንስ የሚያደርግ አምስቱ የስሜት ህዋሳቶቻችን ኦፕሬት የሚያደርጉበት የአካል ክፍሎቻችን ናቸው። የደም ቅዳ ደም መልስ፣ የነርቬስ ሲስተም እነ የሚባሉት ጉላሊ ስራዎች፣ አጠቃላይ በሰውነታችን ያሉት ስራዎች የሚሰሩበት ክፍል ቦዲያችን ይባላል። ቦዲያችን አላማ ምንድን ነው? መንፈሳችንና ነፍሳችንን የሚያዝ ለዚህ ነው ለሚሞቱ ሰውነታችን እንኳን ህይወት ይሰጣል የሚለው ወይም በሌላ ስፍራ ደግሞ ጌታ ለስጋ ነው ስጋም ደግሞ ለጌታ ነው እንደሚል ማለት ነው። ስጋችን ለጌታ ክብር መሆን አለበት ይላል። ሴም ታይም ደግሞ ጌታ ራሱ ለሰውነታችን ነው። ጤንነትን ይሰጣል፣ አቅም ይሆናል፣ ብርታት ይሆናል። ምክንያቱም እነኝ ተሸክሞ የሚሄደው ይሄ ፊዚዮሎጂ ካል የሚለው ፓርታችን ነው ማለት ነው። እነዚህ ሶስት ነገሮች መረዳት በጣም ወሳኝ ነው። ስለ ማንነታችን ስንረዳ ሰው ስለሚለን አካባቢያችን ስለሚለን ካልቸራችን ስለሚለን አገራችን ስለሚለን ፖለቲካውም ስለሚለን ሳይሆን የእግዚአብሔር መንፈስ ስለማንነት ምን ይለናል? ያደኩበት አካባቢ ስለሚለኝ ሰ የእግዚአብሔር መንፈስ በመንፈስ የሚናገረኝን በመንፈስ ቅዱስ ስንረዳ እኔ የእግዚአብሔር መልክ ነኝ፣ እኔ የእግዚአብሔር ልጅ ነኝ ይላለ። ማንነቴ መሰረቱ መጨረሻውም ይሄ ነው ማለት ነው። በዚህ ነው እየገመገምኩ ሁሉንም የሚሄዱ ማለት ነው። ይህንን ልንረዳ ይገባል ማለት ነው። አተ ሴም ታይም ደግሞ ሶስት ነገሮችን በእነኚህ ሶስት ኮምፖነንቶች ስንረዳ መንፈስ ነፍስና ስጋ ስንረዳ አንድ ወሳኝ ነገር ደግሞ በሶስቱም ውስጥ የሚገኘው ሽር ላደርጋችሁ እወዳለሁ። እሱም ሀርት ነው ልብ የሚባለው ልክ አተሴም ታይም በመንፈሳችንም ምን አለ? ኮንሳይንስ አለ፣ ኢንቴንሽን አለ፣ እንደገና ኮሚኒ እንዳለ ሆኑ፣ ልብም አለ። በነብሳችን ውስጥም ልብም አለ። በስጋችንም ደግሞ የምናውቀው የደም ቅዳና የደም መልስ እና ዋና ዋና የብለድ ሰርኩሌሽኖቹን እና ዋና ዋና ስራዎችን የሚሰራ ልባችን አለ። በቸስታችን ላይ አለው ማለት ነው። ስለዚህ ሶስት ልቦችንም ምን እንደሆኑ ደግሞ መረዳት አለብን ነው። የመጀመሪያው ልብ መንፈሳዊ ልብ ነው። መንፈሳዊ ልብ ምንድን የእግዚአብሔር ሀሳብ የእግዚአብሔር ፍቃድ በመንፈሳችን የተረዳ ነውን። የእግዚአብሔርን ሀሳብና ፍቃድ የእግዚአብሔርን እውቀት የምናቅበት የዛ እውቀት መቀመጫ ነው። ስሜት አለው ልባችን ውስጥ ኢንቱይሽን አለ። የእግዚአብሔር ፍቃድ የምናቅበት አለ። የእግዚአብሔር ደግሞ ፍርድም አለ። ራይት ሮንግ ብሎ ጃጅ የሚያደርገው ማነታችን በልባችን ውስጥ አለ ማለት ነው። ሁለተኛው ወደ ነፍስ ስንመጣ ደግሞ ይኸው ልብ ደግሞ አለ። ሌላ አይነት ልብ ማለት ምን አይነት ልብ አለ? ሳይኮሎጂካል ሃርት ሳይኮሎጂካል ሀርት የነፍሳችንን ክፍሎችን የያዘ ነው። ስሜታችንን የያዘ ነው። ፈቃዳችንን የያዘ ነው። አይምሯችንን ወይ እውቀትን የያዘ ነው። ስለዚህ የሶስቱ መቀመጫ ሳይኮሎጂካል ሀርት ይባላል ማለት ነው። ሌለኛ ሁላችንም የምናውቀው ይሄ ደም ቅዳ ደም መልስ፣ የደም ዝውውር የሚቆጣጠረው የፊዚዮሎጂካል ፊዚካሉ አካላችን ክፍል ደግሞ ምን ይባላል? ሀርት ይባላል። ሀርት ከቆመ ሁሉም ነገር ነው ቀጥ የሚለው። ስለዚህ ህርት በጣም ወሳኝ ነው ማለት ልክ ለመንፈሳዊ ነገራችንም እንደዚህ ነው። ርት ልባችንን ካልጠበቅም በመንፈስ ያለው ልባችን በነፍስ ውስጥ ያለው ልባችን የተቆጣጠር እየገዛው ካልመጣ አሁን ብዙ ጊዜ ህይወታችን ችግር ምንድነው በነፍሳችን ውስጥ ያለው ፈቃድ ስሜት ነው። እንደ ርታችን ቆጥረን በሱ የምንንቀሳቀሰው ግን ከዛ ርት ሌላ ቢሃይንድ አናዘ ህርት አለ። ዛት ህርት ዘስፒሪቹዋል ህርት ነው። ስለ ህይወታችን ሊቃኝ የሚገባው በመንፈሳዊ ህርት ነው እንጂ በሳይኮሎጂካል ህርት አይደለም። መንፈሳዊ ህርት ነው ሳይኮሎጂካል ርቱን ሊመራው ሊገዛው የሚገባው እንጂ ሳይኮሎጂ ሳይኮሎጂካል ህርት አይደለም። መንፈሳዊ ህርትንና ኢንታየር ላይፋችንን ሊመራ የሚገባው እዚህ ጋር በጣም ጥንቃቄ ልናደርግ ይገባል። መንፈሳዊ ህርታችን ነው ሳይኮሎጂካል ህርታችን ከዛ ለዚህ ለፊዚካል ህርታችን ደግሞ ጤንነት ይሆናል ማለት ነው። ብዙ ጊዜ የነኝ የሁለቱ የሳይኮሎጂካል ህርትና የስፕሪቹዋል ህርት አለመጣጣም መንፈስ በስጋ ላይ ስጋ በመንፈስ ላይ ይቃወማል የሚለው ነገር ነገር ማለት ነው። ያ እውነት ለምንድን ነው መንፈስ ልግዛ ይላል። የመንፈስ ህርት አለ የስጋ የሳይኮሎጂ ጋር ህርትን ልቆጣጠር እኔ ልምራ። ምክንያቱም ልብ የህይወት መውጫ ነው፣ መጽሐፍ እንደሚል በምሳሌ ላይ ልብን ጠብቅ፣ የህይወት መውጫ ከእርሱ ነውና ይላል። ልባችንን ባልጠበቅንበት ህይወታችን ሌላ አይሆንም። ህይወታችን የልባችን ይዘት ውጤት ነው፣ ሪፊሌክስ ነው። ማኒፌስት የሚያደርገው በልባችን ያለ ነው። የትኛው ነው ዛሬ የምንመርጠው ወገኖች? ሳይኮሎጂካል ህርት ድራይቭ እንዲያደርገን ነው ወይስ ስፒሪቹዋል ህርት ድራይቭ እንዲያደርገን ነው? ስፒሪቹዋል ህርት ድራይቭ ካደረገን ሰላም እረፍት ይሆናል። ሳይኮሎጂካል ህርት ግን ከአዳም መሬታዊ ስለሆነ ከነብስ ስለሆነ ወደ ኃጢአት ነው። መጽሐፍ ቅዱስ ስጋን መከተል ሞት ነው ይላል። ስጋን መከተል የሚለው ሳይኮሎጂካል ህርት ነው። ሳይኮሎጂካል ህርትን ዝም ብለን መከተል፣ በመንፈስ ሳይነቃ መከተል ወደ ሞት ይመራል ይላል። በመንፈስ መመራት ደግሞ በመንፈስ መከተል ማለት ስፒሪቹዋል ህርትን ነው። ስለዚህ ሁልጊዜ ልንገመገመ የሚገባው ነገር ህይወታችንን፣ አገልግሎታችንን፣ ኑሯችንን፣ እንቅስቃሴያችንን ማየት ያለብን ከስፒሪቹዋል እርት መነሳት አለበት ነው። ለዚህ ነው መጽሐፍ ሲናገር እኛ ግን የክርስቶስ ልብ አለ ይላል። የትኛው ዘ ሳይኮሎጂካል? ስፒሪቹዋል ማይንድ ማለት ነው፣ ክራይስት ማይንድ ማለት ነው። የክርስቶስ ልብ አለ፣ የክርስቶስ አይምሮ አለን የሚለው ለዚህ ነው። ለዚህ ሳይኮሎጂካል ማይንዳችንን ሪኒው ማድረግ አለብን። ሳይኮሎጂካል እንደመጣ እንደመጣ ሪፍሌክት ማድረግ የለበትም። የእግዚአብሔር ፍቃድ በጎና በሮሚያ ስራት እንደሚል የእግዚአብሔር ፍቃድ በጎና ደስ የሚያሰኘውን ምን እንደሆነ ፈተናችሁ ታውቁትን በልባችሁ መታደስ ስለወጡ እንጂ ይህንን ዓለም አትምሰሉም የሚለው ለዚህ ነው። ምክንያቱም ሰው በልቡ ያለው ያንኑ ነው የሚያወጣው ማለት ነው። ስለዚህ ከልብ ነው መርከስም፣ መጽደቅም ያለው እዛ ጋ ነው። ለዚህ ነገ ኢየሱስ ክርስቶስ ለምንድነው ደቀ መዛሙርቱ በሰንበት የሚበሉት እሸት ቀጥፈው የሚበሉት ሲላቸው፣ ምንድን ነው ወደ ከአፍ የሚወጣ እንጂ ወደ አፍ የሚገባ አያረክስም አላቸው። ምክንያቱም ከአፌ የሚወጣ በዛ ክፉ ሀሳብ አለ፣ ምንዝርና አለ፣ ቀማኝነት አለ፣ መናጠቅ አለ፣ ክፋት አለ። ይሄ ከሰው ልብ ነው እንጂ የምግቡ አይነት ወደዛ ስለገባ ስለገባ አይደለም ሰው የሚረክሰው። ከውስጡ ግን ምን አለ? ክፉ ሀሳብ አለ ነው ምንድነው፣ በልባችን ውስጥ ክፉ ሀሳብ አለ መልካሙም ሀሳብ እንዳ ይወዳሉ ማለት ነው። ስለዚህ ከልባችን የሚወጣው ነው የሚያጠርቅንም የሚያደርሰን። በልባችን ዛሬ ምን አለ ነው ሳይኮሎጂካል ሀርት ውስጥ ያለው ናቹራል ላይፍ ነው ያለው ከእግዚአብሔር ውጭ ያለ በእግዚአብሔር መንፈስ ያልተነካ ማንነት ከሆነ ማለት ነው። በእግዚአብሔር መንፈስ የተነካና ለእግዚአብሔር ሰሚቱ የሚያደርግ ማንነት ግን ስፒሪቹዋል ሀርት ነው ዶሚኒት የሚያደርገው፣ ሳይኮሎጂካል ሀርቱን መጠቀሚያ ነው የሚያደርገው ማለት ነው። አይምሯችን ምን እንጠቀምበታለን? እናስብበታለን። ሲስተም ዲዛይን እናደረግበት ብዙ ስራዎች እንሰራበታለን። በምን እስከ ተቃኘ ድረስ ማለት ነው። በስፕሪቹዋል ርት እስከ ተቃኘ ድረስ አይምሯችን እግዚአብሔር ይሰጠን ጸጋ ነው። ይጠቅመናል በጣም በጣም ብዙ ደግሞ ኢንቴሊጀንስ አለ በአይምሯችን ውስጥ ኢንፋይናት ፓወር ኢንቴሊጀንስ አለ። ግን ዛት ሹድ ቢ ገቨርንድ ባይ ስፒሪል ርት፣ ማለት ባይ ስፒሪል ማይንድ እንን ነው ዛሬ ልሽር ናደረ ማንነታችን በዚህ እውቀት ነው የሚቃኘው ከመንፈሳችን ያወቅነው እውቀት ምን ይሆነናል? አቅም ጉልበት ማንነት ይሆነናል ማለት ነው። ስለዚህ በዚህኛው ሀርት ልንሞላና ህይወታችን ልንቃኝ ይገባል። የማንነታችንም ሀሳብ የሚመጣው ከስፒሪቹዋል ማይንድ ነው ከስፒሪቹዋል ሀርት። ሀርት የሚለውን ሀሳብ ማይንድ ማይንድ አድርጋችሁ መውሰድ ትችላላችሁ በእንግሊዝኛ ቨርዥን ማይንድም ስለሚለው ማለት ነው። ስለዚህ ሀርት በሳይኮሎጂካሉ ፓርቲ ላይ ማይንድንም ጨምሮ እውቀት ማለት ነው። ማይንድን እሱንም ጨምሮ የሚይዘው ሀርት ይሆናል። መቀመጫ ነው። እንደገና ደግሞ እንደ አጠቃላይ ደግሞ ሲታይ ማይንድም ብለን መውሰድ እንችላለን። ትን ማለት ነው። ለዚህ ሁልጊዜ ህይወታችን ሊቃኝ የሚገባው ማነታችንን ልናቅ የሚገባው በዚህ በስፕሪቹዋል ማይንድ ድራይቭ ስንደረግ ነው። ስለዚህ መንፈሳዊ ነገሮችን ስንረዳ በዚህ ነው። ካለዛ ንፋስ እንደሚያፍገመግመው ሰዎች እንኖር፣ በትምህርት ንፋሳት እንነዳለን። የእግዚአብሔር ሀሳብ የእግዚአብሔር ፍቃድ በጎ ደስ የሚያሰኘው ምን እንደሆነ ፈትነን ማወቅ አንችልም፣ አንለስ ዊ ሀቭ ስፕሪቹዋል ማይንድ ማለት ነው። በሃይማኖቶች መካከል የሚፈጠረውም ትልቁ ውዥንብር ይሄ ነው። ሰዎች ከምንውቀት ነው የሚነሱ ከእግዚአብሔር እውቀት ነው፣ በመንፈሳቸው እውቀት ነው። ወስ የተባሉትን ነው የሚያደርገው። ስለዚህ ሁልጊዜ የምናተኩረው ወደ ውስጣችን ነው። እግዚአብሔር የሚናገረ ለውስጣችን፣ ስለማንነታችን የሚናገረ በውስጣችን ነው። ስለዚህ ወደዛ እንድናስተውል ማንነታችንን የምንረዳበትን እነኝ ሶስት ክፍሎችን መንፈስ፣ ነፍስ፣ ስጋ ሳይነጣጠሉ ሆሊስቲካሊ አንደርስታንድ አድርገናቸው ማንነታችንን በዛ የሚፈስ የእግዚአብሔር ስርዓት የእግዚአብሔር መልክ የእግዚአብሔር ህይወት እንደሆነ ተረድተን እንድንኖር አሳስባቸዋለሁ። ለዛሬ በዚያ ያብቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም ነው።